ሁል ጊዜም ቢሆን የደስታችን ምንጭ ነች ና እና ሀይኒ እነ ብሩኬ እሙሽ ሆነው በቲክቶክ መጥተዋል። እና ምን ብትላቸው ነው እንደዚህ ፈገግ እያሉ የሚስቁት? ሰላም ቤተሰብ፣ እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ እነ ብሩኬ ሀይኒ ሁነው እሙሽዬ እንግዲህ ዘዋት ወጣ ብለው ዘና ፈታ እያሉ ነው እና በዛ መካከል ወሬ የተጀመረ እሙሽ ምን እንዳወራች ብሩኬ እስከ ጥግ ድረስ እየሳቀ ነው እና ከዛም ሀይኒ ጀመረች። እኔ ሀይሚ ስትስቅ ማለት ነው የብር እኔ ራሱ አብሬ ነው የሳኩት። ነገሩ ሳይገባኝና እንዴት ደስ እንደሚሉ ደስታቸው ይሄ ሁሉ ይሄ ፈገግታ ከፊታቸው አይጥፋ። የእኔ ውዶች እጅግ በጣም ነው የምታምሩት። እና እሙሽ ራሱ እንዴት እንደሳቀች ብቻ፣ የሆነ ነገር አውርቷት ነው ብሩኬ፣ እሷም ደግሞ መለሰች እና በጣም የሳቁት። እና እኔ ስገምት ግን፣ ቤተሰብ ስገምት ማለት ነው፣ ምንድነው ያለቻቸው እሙሽ፣ ምንድነው እናንተ ልጆች ሁሌ ስሰማችሁ አራት ልጆች አራት ልጆች ትላላችሁ፣ እንደውም አሁን ወደ አምስት አሸጋገራችሁት። ስለዚህ መቼ ነው የምታመጡልኝ? ወልዳችሁ ስጡኝ አራት ልጆችን ላሳድግበት እያለቻቸው ነው፣ እንደዛ የሳቁት ቤተሰብዬ ማለት ነው። ይሄ የኔ ግምት ነው፣ ይሄ የኔ ግምት ነው። እሺ ውዶች ዬ ጣጣ የለውም። ያው መልካም ነገር አለ የተመኘውት ማለት የገመትኩት እና ግን የምር ደስታቸው እንዲደስ እንደሚል ደስታቸው በጣም ይጋባል። የኔ ውዶች ሲያምሩ፣ ሀይሚ ራሱ ሳቋል መቆጣጠር አቃታትና እና ትናንትና ደግሞ ሀይሚ ያው እንግዲህ ልጆቹ ወደ አምስት እንትን ተራብተዋል ነው ያለች አይደለ? እዛው እዛው እየተዋለዱ አላለችም? ሀይሚዬ ማለት ነው። አራት ልጆቹን ሳናይ ወደ አምስት ሄዱ። እኛ እኮ መቼ ነው የምናያቸው? እነዚህ አራት ልጆችን ግን እና የመለኛውን ዩቲዩብ ራሱ ስቶሪያቸው ላይ በጣም እየለጠፉት ነው። እነሱ ራሱ ተገርመዋል። በአንዴ ይሄን ያክል ሰብስክራይብ መምጣቱ በጣም ነው የተገረሙት። ግን በዚህ አጋጣሚ እኔ ራሱ የታዘብኩት ማለት ነው መለኛውን ምን ያክል ሰው እንደሚወደው በእውነት የሰው መውደድ ይስጣል። ለነገሩ መወደድ ከቤቱ ነው እኮ ከነብሩክ የሚበሉት ከሀይሚ የሚበሉት ማለት ነው ከቤቱ ነው መወደድ።